በህግ መቀጣት አለበት ተብዬ ነው በእሱ ዝም ያልኩት፣ እንጂ በጣም ደክም ያለው ማለት ስምንት ወር ሙሉ ዝም ብዬሽ እኮ ቁጭ አላልኩም ቅልቦች ጋር ስትሄጂ ግን ቅልቦች ጋር ስትሄጂ ምን ጠየቀሽ? በጣም ችግር ላይ ነኝ እንድትረዳኝ ስለምፈልግ እባክህን ቁጥርህን ስጠይ ትለው አንቺን አስቀምጫ ላይ አስቀመጥኩለት። መልስ የለም። ተትናንት ደማናገር እንደውም አላስጨርሰኝ የሚያፈይ ነው፣ ላወረደኝ ማለት ነው። ቅልቦች ኦኬ፣ እሺ። ስለዚህ አሁን ኢትዮጵያ ያለው በኢሞ ስልኩን ስለመስጠት ለኛ ፈቃደኛ አይደለሽ። ያው በህግ እንዲያዝ ስለምፈልግ እኮ ነው፣ እነሱ ስለነገሩኝ። ህግ ፖሊስ ጣቢያ ሚጭ ስለነገሩሽ ፍታዎች ነን ይሻሻል ቁጥሩን የሚ እንትን ይላል። አንቺ ታረጋጊና ሰሁን ስለራስሽ፣ ስላለሽበት አስቢ፣ ስለምትወጭበት አስቢ። እሱን በህግ እያዛ ነው። አንቺ ትትወጭ ብቻ ውክልና ስጭና ለምታምኑ ሰው። አንቺ ካልወጣሽ አይያዝም ልጁ፣ አንቺ ካልወጣሽ ልጁ አይያዝም። አይደለም አይመጣም። እሱ አዲስ አበባ ይመጣ ኮ አንቺ ግድ ከሀገር መውጣት አለብሽ። እሱ ወደዚህ እንዲመጣ ወደ አዲስ አበባ ታስይዘኛል። ስለዚህ አሁን ለአንቺ ትኬት እና እንትን ነው የሚያስፈልግሽ። ኤምባሲ አይደል? ምንም አያስፈልግም። በእኔ አካውንት እንደው እንዲገባ አልፈልግም። ለምን ልጁን ኤጀንሲዎቹን አውርታቸው በእነሱ እንድታስገቡ ደስ ይላል። ኤጀንሲ ያለው የት ነው? እንትን ነው ሀያ ሁለትም ምንድነው ኤጀንሲ ስሙ? እልክልሀለሁ፣ በውስጥ ኤጀንሲውን ማለት ነው። ማለት ለእኔ አሁን ከባድ ስለሆነ ነው ያን እዚህ ጋር ሚዲያ ላይ ማናገር። ኤጀንሲው ማለት ነው ያለው ታለሁበት ታንጣር ማለት ነው። ብራውን ምን ብለን እንሰብስብልሽ እስቲ። እኔ እናት አሁን እኛ ኤጀንሲውን የማናቅ ለሕዝቡ እልክልሀለሁ እኮ በውስጥ አልኩህ እኮ። እኔ በራሴ አልፈልግም። ልጁን እራሱ በስልክ ልታወራው ትችላለህ እራስህ። እልክልሀለሁ ቁጥሩ ባለ ኤጀንሲውን ትችላለህ ቢሮ ሄዳችሁ መናገር ትችላላችሁ። ስለዚህ ምን እንበለው በቲክቶክ ብረሰብ እና ፍቃደኛ ነው ወይ በይው። መጀመሪያ ብሩ እንጂ የሚፈልገው ፍቃደኛ ብሩ ምነው ዝም አልሽ የለም፣ ለካ ነው እዚህኛው። እስኪ ቆይ፣ የለም ማስቀያ በዚህኛው ቴሌግራም ነው። እዚህ ላይ ይማወራባህ እንጂ ሌሎሚ እልክላታለሁ፣ ሸራረግላታለሁ። ወይስ ምነው ዝም ያልሽ? ብሩ አልገባም የሚል ማለት ነው። አሁን ራሱ ቀጥታ መስመር ደውዬ ያው ዝም ያልኩት ብር ኦኬ ደሞ ውስጥ እንደምፈልግ ነገር ዋለው ሮሚ ቤት እንደሚሰበሰብለት ምናምን ነገር ዋለ። ሱ አልነገርኩት ብድር እየፈለግኩኝ ነው። ተዛም ተዛም እየፈለግኩ ነው ጊዜ ጠብቀኝ ብየዋለሁ። ለምን ተትናንት ወዳ ነው ኤምባሲ ገብች ወጣውት። ለዚ ግማሽ ብር በዚ ሰሞን የግደታ መግባት አለበት። ሁለት መቶ ሺህ ብር ብሏል። ሁ ሙሉ አይደለም። ኖ እሱም የሚፈልገው አሁን ሁሉ ነገር እስከሚያልቅ ድረስ ሁለት መቶ ሺህ ብር ይፈልጋል። አሁን ሽ ከታች ያሉት ሰዎች የእኛ ቤተሰቦች ምን እያሉ መሰለሽ? አውቃ ነው የተደበቀችው፣ ለምን ወጣ አትታይም? እኛ እንድንረዳድ እያሉ ነው። አንቺ ግን ተደብቀሻል። ለምለምን ደበቃለ፣ ጎርሳለሁ። አይ አትታይም። አውቄ ማለት እኔ ኮሎሮሚ ኮ ፎቶም ሁሉንም ማስረጃ ኮ ልክ ይላታል። እዚህ ሜዲያ ላይ ተወጣው እንደሚያስገድለኝ አውቃለሁ። ለዛ አሁን ራሴ እሱ ያስገድልሻል። ጭራሽ ብሮሽንም በልቶ ሊያስገድልሽም እያስፈለገ ነው። እዚ ስለጓዳ አሁን ስለተጣለው ስለጓደኛ ይነምል የእሱን ፎቶ ቤት ተጠለሁበት ነው የእሱን የመጣውበት እሱን ታወጣው እንደሚያስገድለኝ። ለሮሚ ታዲያ ለምን ፎቶ አላክሽላት የሚያስገድልሽ ከሆነ ለሮሚ? እንደ ሮሚ አታወጣውማ። እንድታቀርብ እኮ ለሮሚ ነበር የለ አኩላት። እኮ ሮሚ እንድታቀርብ እንጂ እሱን ፎቶ ከወጣ ትገደያለሽ አንቺ ዋው እንደሚገደል ወንድሙም ቦይስ ልኮልኛል፣ ሚስንጀር ላይ ቆይ እልክልሃለሁ። የወንድሙ ቦይስ ያደረግልኝም ማለት ነው። ኦኬ ስለዚህ የኢትዮጵያ ህዝቦች እየሰማችሁ ነው፣ ውዶች ማሮች እየሰማችሁ ነው። ይቺ ልጅ ፎቶ ከወጣ ትገደላለች። ስለዚህ ሮሚ ለዛ ነው ለሮሚ እንዳታወጣው ነው የላክሽላት። ሮሚ አታወጣም። እንደማታወጣም ሰላም ማቅ እሷም፣ እንደዚህ እኔ ወጥቼ እንድናገር እንጂ እሷም የማውጣት ፍላጎቱም አይኖራትም የላትም ነው እንጂ። ቁጥሩን ልኬላታለሁ፣ የእንግሊዙን ቁጥር፣ ሶስት ነው ልኬላታለሁ። ሁሉም ዝግ ነው ያው ሚሴንጀር። እሷ የለኝም ስላለች ነው በሚሴንጀር አውሪው ብያት ማለት ነው። ቁጥሩን ቀይሯል በዚህ ምክንያት ማለት ነው ለሮሚ እንዳታወጭ ብላ

አቃለሁ→አውቃለሁ ለዛም ነው። ለእሷም ቅርብም ስለሆነ ነው ቁጥሩን ትስጥልኝ የሰጠዋት እንደውም በቃ ሮሚ ሮሚ እንደውም እሱ ይኸውልሽ በፍቅረኛሽን ሮሚ ትከስልሻለች። ብር የበላሽን ደግሞ እኛ እንከስልሻለን። አንቺ ደግሞ ወደ ቱርክ ትሄጃለሽ። ተስማማለሁ። እንደውም እኮ ተነሱት ለሮሚ ተሱ ጋር የተነሱት የኤምባሲዎች አሉ እንግሊዝ ላይ የሚሰሩ እነሱን ታወቃቻቸው? የእነሱን ፎቶ ሁሉ ልክ የላት አለው። እንግሊዝ የት ሀገር ነው የሚኖሩ? እንግሊዝ የትኛው የትኛው ስቴት? እንግሊዝ የት መስለኛም ተከተማ ይወጣል፣ ከከተማ ይወጣ ይመስለኛል። ከተማ ውስጥ አድ የሁለት ተኩል መንገድ ነው፣ ወደ እንግሊዝ ወደ ምንድን ነው ሮሚ ላለችበት የሁለት ተኩል መንገድ ነው ነው የሚለኝ ያው ትምህርት። ስለሮሚ ከሮሚም አብራችሁ ሆናችሁ ከሮሚ ስለሮሚም እያወራችሁ ነበር። አረ፣ አይደለም ለለንደን ማለት ነው። ሮሚ እኮ ለንደን ያለችው አይደል? ሮሚ ለንደን ነች። ኦኬ፣ ከለንደን የሁለት ሰዓት ከምናምን መንገድ ነው የሚርቀው ቦታው። ስለዚህ ሮሚ፣ ለማንኛውም ገንዘቡ በእኔ አካውንት ላቁት። ምንድን ነው ያለሽ አሁን አካውንት የምንሰበስብበት ላንቺ እና እኔ ሮሚ ጋ ይቀመጥ ልጁ አንጡት በርጁ ይገባል እኔ ጋር ለምን በኤጀንቱ ነው የምንሰበስበው አደለ እኮ ኤጀንቱ ነው አምጭ እና አካውንቱን ይስጠን እንሰበስባለን ምንም ችግር የለም በልጁ ማለት ነው እስ ቴሌግራም ላይ ልኮልኛ ስክሪንሻት አርጌ ለሮሚ ልላክላት ላኪላት ስልኩ ግን ያወራናል አደል ስልኩ ይሰራል ምናምን ባለ ኤጀንቱ ኦፊስ አለው አደል ህጋዊ ነው ህጋዊ ነው ለሮሚ ልላክላት በውስጥ አደል ቁጥሩ አዎ ሮሚ ያው ፍቅረኛሽን ለንደሌ እንከሰዋለን። በዚህ አጋጣሚ እንደዚህ ማድረግ የለበትም፣ አሜሪካ አስቀርፈው ይሄ ጥሩ አይደለም። የቱርኩን ደግሞ አንቺ ትሄጃለሽ። አዲስ አበባ ያለው 500 ሺህ ብሩን ደግሞ እኛ ከስን እንቀበላለን። አንቺም ወደ ቱርክ ትሄጃለሽ። ግን ልጆችሽስ እንዴት ነው የማያይሉሽም? ሲቆየን እኮ ተተለያየን 11 ዓመት ልጆችሽ እን የጠየኩሽ ማማዬ፣ ከልጆችሽ ጋር ኦኬ። ስንት ወንድ ስንት ሴት አሉሽ? እንደዚያ ጥያቄ መመዳን ያለ የሚገርመው በድንግል በቃ ልጆች ያሉ ይታለ ይበቃኛል። አይ መሰለሽ፣ ሰው ጥርት ብሎ እንዲሰማና እውነተኛውን ነገር እንዲረዳ እኮ ነው። ወጣ ለልጆች ሳይሆን እኮ አይደለም የምትፈልጊው ገንዘብና ገንዘቡ ነው ብቻ፣ የሚከፈል ነው። እኔ ሰዎች አላችሁ በኤጀንሲው ብር ነው ትኬት እያለች ያለችው የኤጀንቱ ባለቤቱንም እሺ፣ እሺ ደውይለት ወይ ደግሞ አካውንቱን ቢያንስ እሱ ኮንፈርም እን ብር ሲገባ እንዲነግረን ብትደውይለት ጥሩ ነው። ማረጋገጫ ስለሚ አሁን እኛ ይኸውልሽ እርዳታ ሲሰበሰብ መግባቱን ቼክ እያደረግን ነው እንትን የምንለው ለምን አጠሪው ልደት እኔ ግን በጣም ይገርመኛል። የልጆችሽ አባት እንኳን ሚስቴ፣ የልጆች እናት ምናምን ብሎ እሱ እንኳን የሆነ ነገር አያደርግም። ደውይለት፣ ሚዩቱን አንሹና እንስማው። እሱን ቆይ፣ ሰዎች ባለ ኤጀንቱንም እንስማው ምን እንደሚለን ምክንያቱም እሱ ራሱ ሲገባለት፣ ኮንፈርም ማድረግ አለበት። እስቲ የሚዩቱን አንሹ። ሮሚ የምትባል አልኩህ እና በእሷ በኩል ብድር ጠየኩ። ባንኩ ሁሉ ስለጠየኩ አልቻልኩኝም ማለት። አንተ ደግሞ ወይ በዱቤ ላከኝ አላልኩህም? የአንተን ፍላጎትን በዱቤላ ካላክ የእናንተ ቢሮ አላውቅም። ስለማላውቅ የግዴታ ሚዲያ ላይ ሰብስቤ አንተን ብር መክፈል አለብኝ፣ ሳውራርቶኝ ማለት ነው። አለእኔ እንደዚህ ነገር አለ። አሁን አንቺ ምን አይነት ነገር አለብኝ? እኮ አገኛለሁ ብዬ ነው። አንተም በአካውንት እኮ ብሩ በእኔ ጋር እንዳይቀመጥ ቀጥታ ወደ አንተ እንዲገባ እኮ ነው ልነግርህ ብዬ፣ እነሷ ደግሞ እኔም ስማኝ፣ እየቀለድሽ ነው ስላሉኝ፣ ትክክለኛ እንደሆነ እንዲያወሩህ እኮ ስለፈለግኩ ነው። አንዴ ልደት፣ ለእኛ እናናገረው ስልጠጋር እና እናናገረው። ወንድም ነው። ሰላም ነው እንዴ? ሄሎ አይሰማም። ማን ልበል? አባቴ ማን ልበል? አብዱ ይባላል። አብዱ ኦኬ። ኦፊስ አላችሁ? ህጋዊ ኦፊስ አላችሁ? አዎ፣ ህጋዊ ነገር። አሁን ማውራት ከሆነ እኮ ብር ነው የምትልኩት እናንተ። ብር ስንት ብር ነው እያለክ ነው። ብሩ ስንት ነው? ኖ እኔ ነግሬያቸዋለሁ። ታንታፍ መስማት ይፈልጋሉ። በአጠቃላይ አምስት መቶ ሺህ ብር ቱርክ ለመሄድ ሶስት መቶ ሰባ ሺህ ብር ነው ያለች። ያው ትኬቱም በግልሽ ነው ያለች። ኦኬ ኦፊሳችሁ የት ነው? ሀያ ሁለት ሀያ ሁለት ኦኬ እሺ ስለዚህ ሀያ ሁለት እንግዲህ ብሩን ሰብስበን መተን እንሰጣለን። እሺ ሰው መላክም ሰው መላክ። ኦኬ አካውንቱ በአንተ ብር ነው የሚሰበሰበው፣ በአንተ ነው የሚገባው? በማ ታዲያ ለእሷ ለምላክላት አካውንት ያንተን ለምንሰጣት ነው ምለ እኛም እኮ እሱ ፈቃደኛ እንድትሆን የፈለግነው ምን አይነት ነገር አለ ማለት አሁን የአካውንቲን ሰጥቼው፣ በአካውንቲ ቢሰበሰብ ምናምን፣ እኛ እኮ ልንረዳት ነው ወንድሜ፣ እኛ ልንተባበራት ነው። አንተ ምን መተባበር ለምን ይከብድሃል? አይ ነ ምን አለ መሰለህ ነገር አለ። ህጋዊ ያውቃዋል መንግስት ላይሰንስ አለው ድርጅቱ። ይቻላል አዎ ምንድን ነው ስሙ ድርጅቱ? እናንተ አደለም? በስልክ ነው ማወራ። በይሞ ማንቴን ቱሪስት ትራቨል ትራቨል ማንቴን ቱሪስት ትራቨል። አምስት መቶ ሺህ ብር ቱርክ ትልካላችሁ? ቱርክ ትልካላችሁ በአምስት መቶ ሺህ ብር። እሺ ስለዚህ በቃ ችግር የለም። እኛ አካውንትን ላከልን፣ ብሩን ሰብስበን ወሷ በኩል እንትን እንላለን። እሺ፣ በቼክ ነው ለእሷ ምን ጽፍላት? ኦልሞስት ገና እስኪያልቅ ድረስ ፕሮሰስ እኮ ገና ፕሮሰስ ታይሚንግ እኮ ሬጅም ነው አውርቻታለሁ። ምን ያህል ምን ያህል ጊዜ ይፈጃል ፕሮሰሱ ሶስት ወር ይፈጃል አለው። ኦኬ ቅድሚያ ክፍያ ነው ብሩ ቅድሚያ ክፍያ ሁለት መቶ ሺህ ብር ነው ሲጀመር አውርታ። መጀመሪያም ሰራተኛ አውርታታለች። የት ነች ሰራተኛ የት ነው የት ነው የት ሰራተኛ ቱርክም እዚህ ኢትዮጵያ ምን ኦፊስ ያላችሁ እናንተ ቱርክም ኢትዮጵያ ምን ኦፊስ ያላችሁ። ስለዚህ ሰራተኛ ሌላ ማነች ነው ማለት ውስጥ ኦፊስ ላይ የምትሰራ ነች። በጣም ስለዚህ በቃ አካውንትን ለእሷ ላክልን። እኔም በቀና ልብ ተባብረ ስላወራው ደስ ብሎኛል። እኛ እንድናምናት ነው ወደ አንተ የመጣ ነው

ብር በጣም ጥሩ ወንድሜ። ቱርክ ብቻ ነው የምትልኩት ወይስ ሌላ ሀገርም ትልካላችሁ? አይ ነው የተለያዩ ሀገር አለ፣ ግን በአሁኑ ሰዓት አሁን ያለው ቱርክና ዱባይ ነው። ቱርክና ዱባይ ነው የምትልኩት ኩርክና ዱባይ ነው የምትልኩት አሁን አሁን ባለው ነገር ነው። ስንት አንድ ዱባይ ስንት ነው የምትልቀው ዱባይ? አይ ነው ከዚህ በፊት ልምድ አላት። ነው አረብ ሀገር? አዎ ልምድ አላት። አዎ እሺ፣ እሱን ዶክመንቱን ላክልኝና ከዛ በኋላ ነው ለነገር ይችላል። ኦኬ፣ አዲስ አዲስ ከሆነችስ? አዲስ ከሆነች እኔ ዱባይ ላይ አዲስ ከሆነች አይቀበሉ ማለት። እዚህ ይቀበላሉ፣ ግን ስራ ፈልገው ስለሚያስገባል። ኦኬ፣ ቅድሚያ ክፍያ አለው ግን፣ የዱባዩም እንዳልከው፣ የዱባዩም ቅድሚያ ክፍያ አለው። የሚቀበለው ነገር ኦኬ። እሺ ስልክህን ታዲያ በምን ማግኘት እንችላለን? የቢሮ ስልክ እኔ ለአንተ በውስጥ። ለእሱ ለምን አይነግራንም? ምን ችግር አለው? አይ ጋ ሜዳ ላይ ለእኔ ጥሩ ስላልሆነ ነው፣ ለእኔ ማለት ነው ለእኔ ጥሩ ስላልሆነ ለአንተ ራስ ልክልሃለሁ። ለሮሚን መስክር እንቻት አርግ ልክ ለአንተ ፎሎ መለስ እኔ ፎሎ አርግ ያለሁ ልክልሃለሁ። ችግር የለም። ኦኬ አብዱ፣ ለማንኛውም ለቀና ትብብር እናመሰግናለን። እሺ ወንድሜ። እና አሁን ያው ሰምታችኋል ሰዎች ዚ ውስጥ ያላችሁ ሰዎች ሰምታችኋል። እህታችን ያው ባለ ኤጀንቱንም አምጥታዋለች ልጁ ግን ይሞ እንትን ይጠቀማል፣ ቲክቶክ ምናምን ይጠቀማል። በጣም ቢዚ ነው ልጁ ታየው ማለት ነው። ቴሌግራም ላይ ብቻ ነው የሚያወራኝ እንጂ። ለምንድን ነው የምትደበቂ? ወጣ ብለሽ አታወሬም እንዴ? ናቴ ዛኔት የሚዳር የጥቼ ስለማለቅ ለዛ ነው። ታዲያ እንዴት ነው የምንሰበስበው ብር? ስንሰበስብ በጎን አድርገሽ አኩኩሎ እየተጫወተ ነው እንደምንሰበስበው። ወጣ ብለሽ እንያቸው ህዝቡ ለመስጠት ለማንኛውም ሰዎች እንግዲህ ችግሯን ሰምታችኋል። የሚሰበሰበው ብር በኤጀንቱ ነው፣ አምስት መቶ ሺህ ብር ነው። ሮማን ተሰማለሽ፣ ኤጀንቱንም ስሙን ነግሮናል። አንቺ ደብቀሽን ነበር። አይ እውነት ለመናገር እኔ ስሙ ነው ያለቀው፣ እግዚአብሔር በሚያውቀው ማለት ነው። ለምን እጠብቃለሁ? እኔ እኮ ለሮማን ምንም ታላስቀር፣ የማውቀውም ሁሉን እውነት እኔ ነገርኳት። ኤጀንቱን በምን አገኘሽው አንቺ? ሰው ነው ያገናኘኝ። ሰው ነው የነገረኝ። እነሱ ጥሩ ናቸው፣ እስቲ በእነሱ ሞከሪ ብለው ነው። ሰው ነው ቁጥራቸውን የሰጠኝ። እንዴ፣ ኦኬ። ቁጥራቸውን ለምን አትነግሪንም? ለኛ ለሮሚላ ክሽላ ቁጥራቸውን ቀን አሉ ሚዩቱን ለምን አታነሹ? ፌሚ ቋይ ጅ ደግሞ ታሪክ ሆነ። በደንብ እንጨርሰው እንጂ ምንድን ነው አስገቡኝ የምትሉት ሀሳብ፣ ልሰጡ ባልሆነ እኔ ሀሳብ ምናምን ከባድ ነው። መስደብ ምናምን አይቻልም። ዋናው የመጣችበትን አላማ ወንድም አለሜ ያዊዬ ወይ እንዴት ነክ? እግዚአብሔር ይመስገን። ታውቂያታለች? ልጅ ነው፣ አላቃትም። እኔ የገባሁት ግማሽ ላይ ነው አሁን ስልክ ልትጨርስ አካባቢ አንተ እያወራክ የነበረ ሰዓት የት ሀገር መሄድ ፈልጋ ነው? ልትወስጃት ነው አንቺ? ኖ አይደለም፣ እኔ ነፃ ኤጀንሲ አውቃለሁ። እኔ የመጣሁበት በነፃ ኤጀንሲ ነው። ያወጣሁትኝ ሜዲካል እና ሲኦሲ ብቻ ነው። በነፃም ኤጀንት ታኮ። እንደሱ ከሆነማ ፎሎ አድርጊያት እና በቃ እኛም እርዳታውን እግዚአብሔር ስትሽ ገላገልቻት። አዎ እንትን ኳታር፣ ዱባይ፣ ኩዌት እና ጆርዳን፣ ሳውዲ ይልካሉ ስምንት ሺ ምናምን ብር ነው ያወጣሁት። ለሜዲካል ሶስት ሺ አምስት መቶ ብር፣ ለሲዮሲ አምስት ሺ አምስት መቶ ብር። በቃ ከዚህ ውጭ ምንም የምታወጣው ወጪ የለህም። ስለዚህ ፎሎ አርጋትና ልደት ልደት፣ ፎሎ አርጋትና፣ ፎሎ ተዳሰባ። ካለች አዲስ አበባ ካለች ቢሮውን አሁን እዚሁ ጋር ቢሮውን ነገርያት። ቢሮ መሄድ ትችላለች፣ ቢሮ መሄድ ትችላለች፣ ቢሮ መሄድ ትችላለች። በቃ እግዚአብሔር በቃ ይኸውልሽ፣ እኔ የመጣሁት በነፃ ኤጀንስ ነው። የምርመራ የሜዲካል እና የሲኦሲ ብቻ ነው የሚያስፈልግሽ። እሱም ከአስር ሺህ ብር አያልፍም። ገባሽ? ቢሮውን ከፈለግሽ እነግርሻለሁ። ለኤጀንስ የሚከፈል ክፍያ የለም፣ ነፃ ነው። እዚህም ከመጣሽ በኋላ የሚቆረጥብሽ ብር፣ ምንም አይነት ብር የለም። እስኪ አንዴ አንዴ እሺ እህቴ፣ ምንድን ነው የምትፈልጊው ንገሪኝ። በነፃ ትሄጃለሽ። እምባሲ እኮ ፓስፖርት የገብቶ አንተ ትናንት ወዳ። ስለዚህ አንቺ ገንዘቡ ነው የምትፈልጊው፣ አይደለም በምን አወጠዋለሁ? እምባሲ ገብቷል። የቱርክ እምባሲ ውስጥ ገብተዋል። በምን አገኘዋለሁ? ጠፋብኝ ብለሽ አታውጭም። እንደ ፓስፖርታችን ፓስፖርት አሁን ሌላ ቦ ሶስት ጀምር ዘ እያዜነ የኢትዮጵያ መንግስት ይሄ ሁልሽ አይደለም። በኤጀንሲ በኩል ከሰጠሽ ፓስፖርትሽ ማስመለስ ትችያለሽ። ራሴ ነው ወስጄ የሰጠኋቸው። እሱ አይደለም ያው ብሮዘሱ በእነሱ በኩል ቢጀምር ነው ይግቢ ተባልኩ ይዤ ገባሁ። ሰ 20 ምናምን ሺህ ብር 28800 ምናምን ብር ከፈልኩ፣ አስረክቤ ወጣሁ። እንደውልልሽ አለና አለኝ። ወስ በቃ እንዴት ኤምባሲ የገባ እንዴት ይመለሳል? እንዴት ወይስ አንቺ ኤምባሲ ብር ከሌለሽ ታዲያ ብር በምን በኩል ኤምባሲ ልትይዝ ይቻልሽ? መጀመሪያ እኮ ኤምባሲ ሊወስድሽ የሚገባ አካል አለ እኮ። ልጁ እኮ ነው ያስጨረሰው ልጁ ኤጀንሲ ሆን ያወሱን ያወራ ልጅ እሱን ያስጨረሰ አስተካከለ፣ ወሰደኝ። ራሱ ነው የወሰደኝ። ቦሌ ገባሁኝ፣ ሰጥቼ፣ ፈርሜ፣ ፎቶ ተነስቼ፣ አሻራ ሰጥቼ ወጣሁ። ፓስፖርት፣ ሁሉንም ዶክሜንት ዶክመንት ሁሉ አስረክቤ ወጣሁ እኮ። አሻራ እኮ የምትሰጪው ኤምባሲ አይደለም ፖሊስ ጣቢያ ነው። እዛም ማ ጨረስኩ። አሻራ ፖሊስ ጣቢያ እንትን ነው ሚግሬሽን ጀርባ ሄድኩኝ፣ አሻራ ሰጠው። የውጭ ጉዳይ ሚኒስቴር አስመታሁኝ፣ ምርመራ ተመረመርኩ። ሁሉንም አንድ ላይ አንቺ አሁን የምትፈልጊው ቱርክና ቱርክ ብቻ ነው አይደል? ልደት በቃ እዛ ነው የሚሄደው። ጀምሯን አሁን ተመትቶ እስከሚመጣ ነው የምጠብቀው። ተትናንት አገባሁ። እናመሰግናለን። በቃ ቴንክ ዩ። እሷ የምትፈልገው ቱርክና ቱርክ ነው። እሺ፣ ስለዚህ ኤምባሲ ተሰጥቷል፣ ብሩን አምጡ ነው እያልሽ ያለሽው አንቺ። ሮማን አለሽ የለሽም? ሮሚ ሰዎች ሌላ ሀገር የትም፣ አሜሪካም ቢሆን አሜሪካ እንኳን እንትን ብትልቁላታት፣ የትም ቱርክ ብቻ ነው የምትፈልገው። ምን ትላለች? ወንድምህ ይሄ የተጀመረ ነገር ነው፣ ገባ። ተጀምሯል፣ ወደኋላ መመለስ አይቻልም። ጀምረዋል። እምባሲ ገብቷል። እንትን ላይ አደለም የገባው፣ ወይ ምንድነው ቢሮ ላይ አደለም፣ እምባሲ ላይ ነው ሁሉም ነገር ዶክሜንት የገባው። ተፓስፖርት የጭምሩ ማለት ነው። ከመቶ ስጥ የሚመጣ ነው። አሁን ወደ ቱርክ ሄዶ ከመቶ ስጥ የሚመጣ ድረስ ብቻ ይኸውልሽ፣ አሁን አንቺ ነገርኩሽ። ከቱርክ ውጪ ሌላ ሀገር በቃ አይታየሽም። ይሄ የራስሽ አቋም ነው። አቋምሽን አሳውቂ ነው። እኔ ቆሜ እንደዚህ ነው በቃ አስበይበት እኮ ነው። ይሄን ነገር ወርኩ ወጥቼ ወርጄ ብዙ እንትን ብዬበት የወሰንኩት ነው። እዚ ጋር ነው መሄድ አለብኝ፣ ይሄ ያሰብኩት ነው። ይህ ቴዎሪ ከርድ እንግዲህ ምን አጠፋው? እኔ አሁን ሰው እዚህ ውስጥ ያላችሁ ሰዎች ከሀገር ከሀገር ይኸውላችሁ አስቲ መሲ ብሪጅ ስቶንን ሼር አድርጉላት፣ ሼር አድርጉላት ብሪጅ ስቶንን ሮሚ ሮማን። ስለዚህ ሰዎች ቱርክ ለመሄድ ቱርክና ቱርክ ብቻ ነው የምትፈልገው ሌላ ሀገር አትፈልግም። ዱባይን አይታዋለች በነጻ ደግሞ ምንኛውም ሀገር አትፈልግምእናንበነጻ ታይሆን ማለት ነው። ግን ፕሮሰሱ ተጀምሯል። ኤምባሲ ከብቷን ሁሉም ነገር ኤምባሲ የገባ ነገር የሚመለስ ነገር አለ። ቢሮ ላይ አይደለም የገባው፣ ኤምባሲ ላይ ኦኬ። ኤምባሲ አሻራ ሰጥታለች። ቱርክ ኤምባሲ ደግሞ ፓስፖርቷል። ስለዚህ ፓስፖርቱም እነሱ ጋር ያለው እየሰማችሁ ነው። እሺ ብሪጅስቶንን አንድ ሼር አታደርጉልኝም? ሮሚ ለምን ሀሳብ? ሮሚ እኮ የለችም እኮ ሮሚ እኮ አንዴ ስራ ላይ ነች። ጉጣ እስኪ ለሮሚ ደውላት። የሮማ የሮሚን ሀሳብ ነው የምትፈልጉት። ብሪጅስቶንም ተኝታለች ደውልላት። ቡጣ የደዊላት እስኪ። ለማንኛውም የሆነ ዶክመንት አለሽ ግን፣ የተጀመረበት ምናምን ድንገት ልደት የጀመርሽበት ነገር አንድ ማስረጃ ኮፒ ምናምን አለሽ? ሁሉም ነገር አለ እኮ ያው፣ አሳየኝ እያሉ ስለሆነ ነው። እሺ አካውንቷን እና ሪሲቱን ትናገር እያሉ ነው። እሺ ሪሲቱን አሳየኝ። የምን ሪሲት? የምን ደረሰኝ ማለት ማለት ኮፒዎቹ ነው፣ የፓስፖርት ኮፒ የፕሮሰስ ምናምን ያደረግሽበት ምንም አይነት መረጃ የለ አለ ግን፣ እንዴት ሜዳ ላይ ያወጠዋለሁ? እንዴት ፓስፖርት ሜዳ ላይ እንዴት ያወጣለሁ? ማለት ማለት አሳያ ልጁ መቼም እኔ በአካል የሚፈልግ ኢትዮጵያ አዲስ አበባ ላይ ያለ ሰው ታለ እኮ ቢሮ ሄዶ ልጁን ዶክሜንቱ ማየት ይቻላል። አዲስ አበባ ያለ ሰው ታለ ማለት ነው፣ እዚጋ ቀይሮ የሚ ጓደኛ በተሰብታለን እዚጋ ያሉ ልጆች እዛ ሄደው እኔን ጠር- ልጁንም ቢሆን ቁጥሩን ሰጥቻቸው ሄደው ስለ እኔ እዛ ማየት ይችላሉ። አሁንም ልጁንም አውርቶ የሚያምን ሰው ስለሌለ ማለት ነው። በዚጋ ሚዲያ ላይ ዶክሜንት እንዴት ነው የማወጣው?